የሆነ ሆኖ ፈተናዎቹ እንዳሉ ለማንም ሰው ግልጽ ነው። ፈተና ሲመጣ ማለቃቀስ አይደለም የምንወደው በተቻለ መጠን የሚመጣውን ፈተና ዋጥ አርገን በድል ለመወጣት መሞከር ነው። የሆነች ፈተና ሲያጋጥም መፍረክረክና ወደኋላ መመለስ ሳይሆን እያንዳንዱን ክራይሲስ ወደ ኦፖርቹኒቲ የመቀየር አቅም ያለን መሆኑን ማሳየት ነው። ኦል አባውት ሊደርሽፕ ማለት ይሄ ነው። ስለዚህ ለምንም ነገር ፓኒክ አለማድረግ። ይሄ የማንጠብቀው ሳይሆን የምንጠብቀው ፈተና እና እየተዘጋጀንበት የሚቆየን ፈተና ስለሆነ ብዙ ከባድ አይደለም። ይሄ ማለት ግን አልፈተነንም፣ ቻሌንጅ አላደረገንም ማለት ግን አይደለም። ቅድም ምናላቸው እንዳነሳው ይሄንን ሚዲያ በብዙ መልኩ አገዛዙ እንደ ትልቅ ከወታደራዊ ተቋምና ከታጠቁ ኃይሎችም በላይ ሚዲያውን እንደ ዋነኛ ጠላት ፈርጆ ሲያሳድር ነው የቆየው የአብይ አህመድ አገዛዝ። ወይም በዋነኛነት ደግሞ ያው ስርዓቱ በወደዴ በላይነት ስለሚመራ ኦህዴድ ገና ከመጀመሪያው ሚዲያ ከኢሳት ሳንውጣ ጀምሮ ለውጥ መጥቷል። ከዚህ በኋላ ስርአቱ የኔ ነው፣ ይሄንን ስርአት የሚቃወም ሚዲያ መኖር የለበትም የሚል አቋም ይዞ እዛ ሚዲያ ላይ የነበሩ የተወሰኑ ሰዎችን በማጨበርም ልበለው አብይ ያላጭበረበረው እዚህ ምድር ላይ ስለሌለ እንደዛ አይነት ስራ ሰርቶ ወይ ያን ትልቅ ሚዲያ እንዲከፈል አደረገው። ሆዴድ እንግዲህ ያንን የአደገኛ ሁኔታ ነው፣ ክራይሲስ ነበረ። ከዛ ከወጡ በኋላ ያው ተበትነው ይቀራሉ። የቀረውን ሀይል ሰርቲፊኬት ይዟል፣ ስቱዲዮ ይዟል፣ ስም አለ፣ ኢሳት የሚለው ስም አለ፣ ይዘን እንቀጥላለን። ሌላው እንበትነዋለን፣ የትም አይደርስም፣ በቃ ተበትኖ ይቀራል። ጽፋ ቢል በየፌስቡክ ይጽፋልና የሚል ነገር ነው የነበራቸው። ስለዚህ ያንን ሚዲያ ማፍረስ እንደውም በጣም የከበደ ዋጋ የሚያስከፍል ሌላ ከባድ ነገር መጣባቸው። ከነሱ ኮምፕሊት ቁጥጥር ውጭ የሆነ የነሱ አለቆች የሚቆጣጠሩት ሳይሆን የማይቆጣጠሩት ነፃ ሚዲያ መስርተን ስርዓቱን ላለፉት አራት አመታት ወገብ ምንድነው? አንተ ወገባ ገዳውን መበጠስ ይላሉ። ወገባ ገዳውን ከያስከው ወይም ከመታው አይንቀሳቀስም። ስለዚህ ይሄ ስርዓት በህዝቡ እንዲጋለጥ ለማድረግ ከፍተኛ ኃላፊነት ወጣ ሚዲያው እረፍት እነስቷቸው ነበረ። እንግዲህ ያንን ተከትሎ ከጦርነቱም ጋር በተያያዘ ከዚያ በፊትም ዱም ስደይ ጠሪዎች ናቸው፣ ችግር ነው የሚያወሩ ተዝተረፈ የሚል ነበር ከጦርነት በፊት እኛ ተደምረናል። ፍቅር በፍቅር ሆነናል። ና ምንም የሚል ጫውታ ነበር። ኢትዮ ሶስት ስልሳ አጠቃላይ የተቋማት አወቃቀር አደረጃጀት እንዴት ተቋማትን ሁዴድ በወል እየተቆጣጠረ እንደሆነ ከመነሻው ፍጹም ጸረ ዲሞክራሲ እንደሆነ ከመነሻው በወል ከአንድ ብሔረሰብ አባላት የተውጣጡ ቡድኖች የመንግስትን ተቋማት መቆጣጠራቸው የስርአቱን ከመነሻው አካሄዱን እንደሚያሳይ እነዛን ስናደርግ ስንታገል ህብረተሰቡም ከጎናችን ሆኖ ብዙ አብሮን ሲታገል ቆይተናል። እንግዲህ በስተመጨረሻ የሆነው ምንድነው ነው በስተመጨረሻ እንደማያዋጣቸው ብዙ ርቀት መሄድ እንደማይችሉ ሲረዱ የስም ማጥፋት ዘመቻ ከፍተው ይሄን ተቋም ኢትዮ ሶ ስልሳን ከማህበረሰቡ የመነጠል ስለዚህ አንድ ጊዜ ጁንታ ነው፣ አንድ ጊዜ የሆነ ነገር ነው። በግል ደግሞ እያንዳንዳችንን የካራክተር አሳሲኔሽን በመስራት ተረፈ ለማጥቃት ሞከሩ። እሱም የተሳካ አልፈጠረላቸው። በኋላ ላይ ከስም ማጥፋቱ ቀጥሎ የሄዱት በዛ መንገድ ሄደው ማሳካት እንደማይችሉ ሲረዱት ትንሽ ረብጣ ጠብ አድርጎ የሚገዛ ያለ እንደሆነ ማማለል ሶ እነ ታከለውማ ዙሪያችንን ይዞሩ ጀመር። ከዚህ በፊት እንደጠቀስኩት በተለያየ ጊዜ ካላገኘዋችሁ ብሎ የእኛንም የዲሲ ግብረ ኃይልም እንደዚያ አይነት ነገር ሞከረ። እንከዲሲ ግብረ ኃይል ግማሹን ከፍሎ ቤት የሚያገኘውን ቤት ኮንዶሚኒ የሚሰጠው መሬት የሚሰጠውን አረገ እዛ ንግድ የሚመቻችላቸው ተመቻችላቸው ለሕዝብ ታማኝ የሆኑት በፍጹም በሕዝብ ገንዘብ የተሰራ ኮንዶሚኒየም አንቀበልም ብለው እምቢ ያሉ የሸረፈውን ሸርፎ ሄደ። ኢትዮ ሶስት ስልሳ ላይ ለመሽረፍ ያደረጉት ሰፊ ጥረት ለረጅም ጊዜ ሳይሳካ ቀረ። በጣም በተደጋጋሚ ይሄ ተቋም ከውስጥ ወደ ውጭ እንዲፈስ ከውጭ በፕሬዠር ለማፍረስ ያደረጉት ሙከራ እንደማይሳካ ሲያውቁ ያደረጉት ቀጣይ ስትራቴጂ ከውስጥ ወደ ውጭ ማፍረስ የሚቻልበትን ሁናቴ መሞከር ነው። ሰው ከውስጥ ወደ ውጭ ኢትዮ ሶስት ስልሳን ማፍረስ ተልእኮም ብዙ ተለፋበት፣ ግን የሚሳካ አልሆነም። በመጨረሻም በተለይ ባለፈው አንድ ወር በጣም ተፈትኖ ይሄ ሚዲያ ግን የፈተና የበለጠ እያጠነከረው የበለጠ እያጎለበተው መጣ። በጣም ብዙ ሰው ይሄ ሚዲያ ይፈር ሲሆን የሚል መጨነቅና መስጋት ነበረ። ነገር ግን በፍጹም በፍጹም ብዙ ሰው ባልጠበቀ ሁኔታ ሚዲያው እንዳውም ተጠናክሮ ወጣ። የሚቆም አይደለም። አገዛዙም ያሰበው ያቀደው ሳይሳካ ሲቀር በከፍተኛ ሁኔታ ድንጋጤና ሽብር ውስጥ ነው የወደቀው። እውነት ለመናገር ሰው ቀጥሎ ያደረገው ስቴፕ ምንድን ነው? ማፍረስ እንደማይቻል ሲረዳ በክስ በምናምን ማዋከብ ነው ቀጥሎ። ስለዚህ ክስ መስርተናል፣ ሽብርተኛ ብለናል፣ ገለመሌ ኢንተርፖል ምናምን አለ። በነገራችን ላይ ኦሮፖል ነው የሚባለው፣ የኢንተርፖል አይደለም። የኦሮፖል አላቸው ኦሮፖል ኬንያ ኬንያ ላይ ባጫ ደበሌና ወርቅነህ ገበየሁ አሉ አሉ የኦሮፖል አባላት። ጅቡቲ ላይ ብርሃኑ ጸጋዬ ያለ አምባሳደር ነው። ጅቡቲ ላይ ብርሃኑ ጸጋዬን ያደረገው የአቃቤ ሕግ የነበረው ኬንያ ላይ ባጫ ደበሌ ነው። በኢጋድ ስም ደግሞ የኢጋድ ዋና ጸሀፊ ሆኖ ኬንያ ያለው ሌላ ወርቅነህ ገበየሁ ነው። አዲስ አበባ የፌዴራል ፖሊስ የሆነው ደመላሽ ወልደ ሚካኤል ነው። እና በምስራቅ አፍሪካ የጸጥታ ትብብር ብሎ የመሰረቱት ሶስቱ ናቸው። እስቲ እግዚአብሔር ያሳያችሁ አሁን ፍረዱ። ባጫ ደበሌ፣ ብርሃኑ ጸጋዬ፣ ወርቅነህ ገበየው ሆነው ይሄኛው ከአዲስ አበባ ሁለቱ ከጅቡቲ እና ከኬንያ ሆነው እንግዲህ እዛ ቅርብ ያሉ ሀገራት ጋር ዲል እያደረግ ከፖሊስም ጋር ከምን ጋር ዲል እያደረግ ተቋማት ኢንስቲቱሽኖች ራሱ ሳያውቁት አፈነ ጋዜጠኛን ማምጣትን እንደ ትልቅ እንትን ወስደው ዓለም አቀፉን ተቋም ኢንተርፖልን ስም ጠቅሰው በኢንተርፖል አመጣ ነው አሉ። አሁን እንደዛ ላለመዋረድ በኦሮፖል አመጣ ነው ቢሉ ምን በቃ ጥሩ ነው። ኦሮፖል ያንን ማስፈጸም ችሏል። ኬንያ ምናምን ላይ አፍኖ ማምጣት ችሏል። ስለዚህ ኦሮፖል እና ኢንተርፖል ነው የተምታታባቸው። እኛ የኢንተርፖል ሚናና የኦሮፖል ሚናን በአግባቡ ለዩ። ኦሮፖል የሚሰራቸው የሚችላቸው ነገሮች አሉ። አገር ውስጥ ጋዜጠኛ ማፈን ይችላል፣ መግደል ይችላል፣ ማሰደድ ይችላል፣ መዝረፍ ይችላል፣ በሚሊየን ማፈናቀል ይችላል፣ የውሸት ፋብሪካ ከፍቶ መዋሸት ይችላል። ኦሮፖል ይሄን አሳክቷል። የኢንተርፖል ሚና ግን ሌላ ሌላ ነው። ኤን ዌይ ሞከሩ ላጠቃለውና ሰብሰብ አድርጊያት ከውስጥ ወደ ውጭ ሳይሳካ የማማለሉ በረብጣ መግዛቱ ሳይሳካ ሲቀር በክስ በምናምን ገለመሌ የሚያደርጉትን ነገር የሚችሉትን አደረጉ። አልተሳካም። መጨረሻ ላይ መጨረሻ ላይ ማሳካት የቻሉት ስኬት ከሆነ መሳቅ መሳካት የቻሉት ይቻሉት ኢትዮ 360 ከሚጠቀምባቸው ፕላትፎርሞች ከህዝብ ጋር ከሚገናኝባቸው ፕላትፎርሞች አንዱን ዩቲዩብ ቻናል ላይ ሪስትሪክሽን ማስቀመጥ መቻል። ዩቲዩብ ያው ፕሮባብሊ ሎቢም ይቀጥራሉ፣ ከሚመለከታቸው ከየትኛውም አካላት ጋር ይነጋገራሉ። በተለየ መልኩ ስፔኩሌሽን ውስጥ ምናምን አንገባም። ጉዳዩን ደግሞ የኮርት ፕሮሰስ ያለውን የፍርድ ቤት ጉዳይ ሎየሮቻችን የያዙት ጉዳይ ስለሆነ እነሱ ይሄዱበታል። እኛ ግን በማንኛውም ደቂቃና ሰዓት ከህዝብ ጋር መገናኘት ነው አለ ዋናው ተልኳችን። ዩቲዩብ ቻናልን በማዘጋት ማትረፍ የቻሉት አንድ ነገር ቢኖር ይሄ ተቋም ነው። ሠራተኞች አሉ። በጣም በርካታ ሰው አለ። የሙሉ ሰዓት ጊዜ ተሰጥቶ የሚደከምበት ነው ይታወቃል። በጣም በጥቂት ሰዎች የትልቅ ሚዲያ ሚና የሚወጣ ተቋም ነው። ስለዚህ ከዩቲዩብ የሚገኘውን የሬቨነው ሶርስ ስትዘጋው ምንም አማራጭ ስለሌላቸው ይበተናሉ። ሌላ የሬቨኑ ሶርስ የለም ነው ጥናቱ። እሱ ነው ዩቲዩቡን ሲዘጉት ዛሬ በስንት አካውንት ነው ከሕዝብ ጋር አሁን እየተገናኘ ነው ያለ ነው? በሳተላይት ቴሌቪዥን ኢትዮጵያ እየተከታተለ ነው ሰው። ቀጥታ ስርጭት ነው እየተካሄደ ያለው። በሳተላይት በረምብል አካውንት ሰው እየተከታተለ ነው። በፌስቡክ ሰው እየተከታተለ ነው። በዩቲዩብ አዲስ ቻናል እየተከታተለ ነው። ረምብል አለ፣ ፌስቡክ አለ፣ ዩቲዩብ አለ። ከነገ ጀምሮ ደግሞ ቲዩተር አዲስ ፕላትፎርም ስለፈጸመ ስለጀመረ የቲዩተር ፕላትፎርም ይጀምራል። የቲክቶክ ፕላትፎርሙን ይጀምራል። በአንድ ዩቱብ ቻናል ብቻ ላይቭ ስትሪም ይደረግ የነበረው ኢትዮ ሶስት ስልሳ ከዚህ በኋላ በነዚህ በርካታ ሚዲያዎች የሚተላለፍ ይሆናል። ይሄን ለማድረግ ከህብረተሰቡም እንጠበቃል፣ ከኛውም እንጠበቃል። ኋላ እመለስበታለሁ፣ መፍትሄዎቹ ምንድን ምንድናቸው የሚለው ግን በምንም ተአምር በጫና የሚያስቆሙት ኃይል እንደሌለ የበለጠ የተሻለ የተደራሽነታችንን የምናስፋበት እድል እንዳለ ግን እያሳየን። እሺ፣ አመሰግናለሁ አብታሙ። ቀደም ሲል እንዳልኩት ወደ ጎዳና ልምጣና ችግሩን እንዴት አየኸው? እንግዲህ ብዙ በኢትዮ ስርስ ስ የቆየ ባት ሆንም ከውጭም ሆነ ትመለከተው ነበር። አሁንም ባለው ሁኔታ ያለውን ችግር በደንብ ተረድተሃል ና እንዴት ትመለከተዋለ? ይህን ችግር እንዴት ታየዋለ? አጠቃላይ ሁኔታውን እንዴት ተረዳኸው? ጎዳ ነው። እሺ ምናላቸው። አመሰግናለሁ ሀብታሙ፣ እንዴት ዋልክ? ልዩ ይድነቅ እንዴት ዋላችሁ? የኢትዮ ስሪ ሲክስቲ አድማጭ ተከታታዮች እንደምንወላችሁ እንደምናረፈዳችሁ፣ እንደምናመሻችሁ ብዬ ልጀምር። ይሄ ሚዲያ እንደ ሚዲያ ላለፉት አንድ ወራት ብቻ ያለፈበትን ኦልሞስት ኮንስታንት የሆነ አጀንዳ ነው አይደለ? አንዱን ስትለው አንዱን፣ አንዱን ስትለው አንዱን እና ያ የሄደበት ሂደት በእርግጥ ሁለት ነገር ነው ለእኔ የሚያሳይ። አንድ እየፈጠረ ያለው ተጽዕኖ፣ ሁለት ደግሞ ሊፈጠርበት የተፈለገው ጫናና ተጽዕኖ ነው። ቅማፈን አለብህ። አምባገነን ስርዓት በባህሪው እንደ ባህሪ ትራንስፓረንስ የሚባለውን ነገር አይፈልገውም። እንዲህ ሚዲያ አገር በገር እየተከታተለ እንግዲህ ከተመሰረተበት ጊዜ ጀምሮ ያገዛዙን ባህሪ የስርዓቱን አይነት እና በአገርም በህዝብም ላይ የጋረጠውን አደጋ ሲያስያዥ ሲያመላከት ኖሯል። ይሄ ወዳጅ ነን የሚሉም ጠላት ነን የሚሉም ሲመሰክሩት የኖሩት ነገር ነው። ስለዚህ አገዛዙ በዚህ ደረጃ ሄዶ ሊያፍነው መሞከሩን የሚጠበቅ አደጋ ነው። ግን ላለፉት አንድ ወር ገደማ የነበረው አደጋ ጉዳዩን ወስዶ የብሄር የማድረግ ተቋሙ የእከሌ የሚጠላው ደግሞ እከሌ የሚለው አካሄድ እኔ እስካሁን ይሄ ተቋም ከተቋቋመ ጊዜ ጀምሮ እከታተለ አለው። በቅርበት ይሄንን ተቋም ሳውቀው ሶስት አመት ገደማ ሊሆነኝ ነው። በዛ ጉዳዩን የብሄር ጨዋታ እንደማድረግ የነበረ አደጋ አልነበረም። የእውነትም ተቋሙ እንደ ተቋም የሚፈርስ ከሆነ የሚፈርስበት ወቅት ነበር፣ በግሌ የሰጋሁበት ወቅት ነበረ። በውስጥም ይሄን ነገር አንደኛ ነገር እውነት አይደለም። ስለዚህ ይሄንን የብሔር ጨዋታ አቁሙ። ጉዳዩ የግለሰብ ከሆነ የግለሰብ ነው። አሁን እኮ በጣም የሚገርመኝ ነገር ከታች ይጻፋል፣ በዚህ ሚዲያ ላይ የሚተላለፈው መልእክት የተቋሙን አቋም አይገልጽም የግለሰቦቹን እንጂ የሚል ዲስክሌመር ኖሮ ያንን ዲስክሌመር የሚናገሩ ሰዎች አሁን ተቋሙ ተናገረኝ፣ ተቋሙ ተጠላኝ፣ ለምን እከሌ እንዲህ እንዲህ ስላለኝ የሚለው አካሄድ ትክክልም አልነበረም፣ አየህ። እኔ ይሄ ነገር መቆም አለበት ያልኩበት ሁኔታ ነው። እውነት ለመናገር እኔ የሚዲያ ፐርሶናልቲም አይደለውኝም። ይሄ መቼም እኔን የሚያቀኝ ሰው ሁሉ ያውቀኝ። ጉዳዩ የብሄር እንዳይሆን ግን ማድረግ የሚገባኝን ነገር ሁሉ ማድረግ ስላለብኝ ይሄ ተቋም እንደ ተቋም እናንተ ወዳጆቼ ስለሆናችሁ ወይ ስላልሆናችሁ ሳይሆን አገሬን ስለሞድ መከራ ላይ ያለ ህዝብ ከዚህ መከራ የሚወጣበትን መንገድ ማየት ስለምፈልግ ብቻ እኮ አይደለም። ምናላቸው አንዳንድ ጊዜ የሚደወሉ ስልኮች ሊገሉን መጥተዋል፣ ወደ ጫካ እየሸሸን ነው እና ከዚህ በኋላ በህይወት ተርፈን እናንተን የማናገር እድል ላናገኝ ስለምንችል ለኢትዮጵያ ህዝብ ድምጻችንን አሰሙልን አሳውቁልን የሚሉ የሞት ሸለቆ ውስጥ ያሉ ሰዎች አሉ። እኔ አሁን ግድ የሚለኝ እነሱ ናቸው። የዚህ ተቋም አስፈላጊነት የሚታየኝ ከዛ አንጻር ላግዝም። ደግሞ አሁን እንግዲህ ላለፉት አንድ ወራት ብቅ ያልኩበት በመጀመሪያ እንደው ትንሽ ጊዜ እረፍት ተወስዶ እንትን ለማለት ወደ መንገድ ለመመለስ ፈረቃን ሸፍን ሽፍትን ሸፍን ብለን ነው። ኋላ ኦፍ ኮርስ የብሄር ጨዋታ ሲመጣ ጉዳዩ እየተካረረ ሲመጣ አገዛዙ አምርሯል ማለት ነው። ሊገባኝ በማይችለው ሁኔታ ነው አዲስ አበቤ እና ኩሽ ሚዲያ ፊንፊን የኬኛ የሚል ሚዲያ ውስጥ ህብረትን ጥብረት የሚፈጥሩበትን ጉዳይ ስታይ ታመራ ያልቅ ትላለ። ከዛ ደግሞ እንደገና በሳምንቱ የአሸባሪነት ፍረጃ ነው። አሁን እንግዲህ ዩቱብ ወደ ስድስት መቶ ሺህ ሰብስክራይበር ያለው ዩቱብ ወደ ማዘጋት ነው የተሄደው። አንደኛ ነገር ሶርስ ኦፍ ኢንካሙ ቅድም ሬቨኒውን በመክታት ሰው ወደ ኑሮው ወደ እለት ለት ተግባሩ እንዲሄድ ለማስገደድ ነው። ሁለት ግን ደግሞ ቁጥሩን አይተ ስድስት መቶ ሺ ሰብስክራይበር የነበረኝን በዓመታት የገነባሁትን እንትን ተደራሽነት ወር ሰብስክሪፕሽን በአንድ ጊዜ ሲያጠፉብህ ቅስም እንዲሰበር ለማድረግ ነው። ግን አንድ አገዛዙም የአገዛዙ ደግሞ መገልገያ የሆነው ዊትንግ ላይ አን ዊትንግ ላይ አውቀውትም ሳያውቁትም እያደረጉ ያሉት ነገር ያላወቁት ነገር ምንድን ነው? የዚህ ተቋም ኃይል ህዝብ ነው። አገር ወዳዱ ኢትዮጵያዊ ነው። ስድስት መቶ ሺህ ወይ አምስት መቶ ሺህ ወይ አራት መቶ ሺህ የሚባለው ነገር ተሳታፊው ነው። ለአገሩ ግድ ያለው ማህበረሰብ ነው። አየ ሶ ህዝብ አለ። ከተቋሙ ጋር ይሄ ተቋም ከኢትዮጵያ ጋር ስላለ ዛሬ እንድ እስካለ ድረስ፣ በነገራችን ላይ ከኢትዮጵያና ከኢትዮጵያዊነት ሲዛነፍ ወደ ሌላ አቅጣጫ ሲሄድ እኔ ሌላ ቁጥር ውስጥ መግባት አይጠበቅብኝም። የዚህ ተቋም ጠላት ሆኜ የምነሳው እኔ አንዱ ነኝ። ሎያልቲ ለኢትዮጵያና ለኢትዮጵያዊነት ነው። ሌላ ነገር አይደለም። ያንን ነገር የሚያገለግል ማንኛውንም ኃይል አግዛለሁ። ያንን ነገር ደግሞ ሊያመነምን እንደ እባብ ካብ ለካብ የሚሄድ ሚሽለኮለ ከሆነም በግልጽ ወጥቶ የሚያደርገውንም እኩልቀ